ፊታችሁ እንደ እኔ ለተበላሸባችሁ በነገራችን ላይ እንደዚህ እያደረጋችሁ ይህንን የፊት ማስክ በጣም አሪፍ ነው። ብዙዎችም ደግሞ የመሰከሩለት ፊትን የሚያጸዳ፣ ፊትን የሚያጠራ ነው እና ሞክሩት። እውነን ለመናገር ፊቴ በጣም ተበላሽተዋል። በጣም እንደዚህ እንደምታዩት እንደውም አንዳንዴ ይህንን ካሜራ ደግሞ በጣም የሆነ ጥርት አድርጎታል ፊቴና ስልኬ እንደነገርኳችሁ ተሰብሮ ስለሆነ ስልኩ በጣም ነው እንትን ያለው ፊቴን በጣም ነው ያበራው እንጂ በጣም ፊቴ ተበላሽተዋል። እና ምክንያቱም ያው ብጉር ማዳያት እንኳን ትቶኛል እና እንዲሁም ደግሞ ሽፍታ በጣም እንትን ብሎብኛል። ያው ካለውበት አንጻር ነው። ለማንኛውም ዛሬ ምርጥ ማስክ ሰርቻለሁ እና ሰርታችሁ ተጠቀሙት። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናቸው። እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ በመጀመሪያ የተጠቀምኩት እዚህ ጋር የሮዝ ዱቄት ሁለት ማንኪያ የሮዝ ዱቄት ተጠቅሜ ያለሁ፣ ሁለት ማንኪያ ይበቃችኋል። እንዲሁም ደግሞ የበቆሎ ዱቄት ኒሻ የሚሉት አረቦች ኒሻ ይሉታልና እሱን ብታገኙ በጣም አሪፍ ነው። እኔ ግን ላገኘው አልቻልኩም፣ እዚህ የምር የትም በቃ ላገኘው አልቻልኩም። ለምን እንደሆነ አላውቅም። እና ግን ያው የሮዝ ዱቄት ደግሞ ለእኔ የሁልጊዜ ግብዓቴ ለጸጉሬም ቢሆን ለፊቴም በጣም ነው ለውጥ ያየውበትና እሱን እየተጠቀምኩ ነው ማለት ነው። ከዛ በኋላ እሱን በዚህ መንገድ መጀመሪያ በጠብጦ አለው። እሱ ከሌላችሁ ኛው ምንድ ነው የሩዝ ዱቄቱ ከሌላችሁ እናንተ እንትን መጠቀም ትችላላችሁ። ሩዝ ሁለት ማንኪያ ሩዝ ወስዳችሁ ቀቅላችሁ ወይም ደግሞ ሩዝ ስትቀቅሉ መጀመሪያ ላይ ጨው ሳትጨምሩበት ብታነሱ ሁለት ማንኪያ ብታነሱ፣ ከዛ በኋላ እሱን ራሱ በጣም ብዙ ነው የሚሆንላችሁ እሱን ፈጭታችሁ ራሱ መጠቀም ትችላላችሁ ማለት ነው። ከዛ በኋላ አሁን ምርጥ ክሬማችንን እንሰራለን። ክሬሙ ለመስራት እንግዲህ ይህኛው እንደዚያ አዘጋጅቻለሁኝ። ውሃ በጣም ይፈልጋል ሩዝ ምክንያቱም እንትን ሲቀመጥ በጣም ነው የሚወፍረው ማለት ነው። ስለሚወፍር ውሃ እንደገና ድስት ላይ ካደረግኩ በኋላ እራሱ ውሃ ጨምሬበታለሁ። ከተንተ ከተንተከተከ በኋላ መታዩት ይሆናል እና ለምን ውሃን የመያዝ አቅም አለው እና ስለዚህ ለስለስ ያለ እንዲሆንላችሁ ደግሞ ያው ውሃ በመጠነው አክል ብትጨምሩበት እያያችሁ መጨመር ትችላላችሁ ማለት ነው። እንዳይወፍርባችሁ ከዛ ሰዓት ላይ ቢያንስ እስቶፋችሁ ፈጣን ከሆነ ሁለት ደቂቃ በቂው ነው። ሁሉን ለመናገር ሁለት ደቂቃ በቃ ያው ብዙ ስላልሆነ ማለት ነው። እስቶፋችሁ ግን እንደኔ የእስቶፍ የሞተ እስቶፍ ነው፣ ሁሉን ለመናገር እና አድካሚ ከሆነ ግን ያው ትታችሁት ይን ተከተካል እራሱ እና አንድ አምስት ስድስት ደቂቃ ቢፈጅባችሁ ነው ማለት ነው። ከዛ እንደዚህ ሆነልኝ ምርጥ የሚያምር ክሬም እጃችሁ ማንሳት የለባችሁም፣ ወይም ደግሞ መምቻውን መጠቀም ትችላላችሁ። ነገር ግን መጀመሪያ ስለበጠበጣችሁት ምንም የሚያያይዘው ነገር የለም፣ እጃችሁ ካልተዋችሁ ማለት ነው። ከዛ እንደዚህ ምርጥ ክሬም ሰጥቶኛል። ግን በቆየ ሰዓት ምን ሆነ? ወፈረ። ስለሚወፍር ደግሞ መወፈር ደግሞ የለበትም። ወፍሮ ካወጣችሁት ደግሞ ሲቀመጥ ሲበርድ እስከሚበርድ ስታስቀምጡት የሆነ እንደ ቂጣ ይሆንባችኋል። እንደዛ እንዳይሆንባችሁ መጀመሪያ ለስለስ አርጋችሁ መስራት አለባችሁ። እዚህ ጋር እንደገና ሁለት ማንኪያ ውሃ ጨመርኩበት። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱን። ቻናሌ እንዳያችሁት ሞቷል በጣም ሶስት ወር በሙሉ ቪዲዮ አለቀኩበትም። ስለዚህ ምንም በቃ ቻናሉም በቃ ሞተ ማለት ነው። ግን ይነሳል። ምንም አይደለም። ለበጎ ነው። ዋናው ኛ ጤና ዋናው ኔ ጤና አይደለ? ጤና ካለ ሁሉም አለ። እውነት ለመናገር ፊቴ በጣም ነው የተበላሸው። እና ያው ሀዘን አታብዙ፣ ለቅሶ አታብዙ። እውነት ሀዘን ለቅሶ በቃ በጣም ነው የሰው ልጅን የሚቀይረውና እኔ ራሴን አሁን ሳየው እና በፊት ያሉት ቪዲዮዎች ሳይ በቃ ግርም እያለኝ ነው። እና እውነት የሰው ልጅ ራሱን በሚጠብቅበት ሰዓትና በማይጠብቅበት ሰዓት እኩል አይደለም። እና በቃ አፈር ነው የመሰልኩት አፈር ማለት ነው። እና ብቻ ያው ይመለሳል ሁሉም ነገር ምንም ማድረግ አይቻልም። ብቻ ፈጣሪ ያለውን ያመጣውን መቀበል ነው እና ከዛ በመጨረሻ እንግዲህ እንዳያችሁት እንደዚህ ሆኖልኛል። ክሬሙን ክሬሙን እንደዚህ ካወጣው በኋላ እናንተ ማንኛውም ነገር እናንተ የሚመቻችሁን ቅባት መጠቀም ትችላላችሁ። እናንተ የሚመቻችሁን ቅባት መጠቀም ትችላላችሁ። ነገር ግን ቤቢ ኦይል ብታገኙ ብትጠቀሙ በጣም አሪፍ ነው። ቤቢ ኦይል በጣም የተመሰከረለት ብዙዎች ደግሞ የመሰከሩለት እንዲሁም እኔ በጣም ነው የተመቻኝ ለጸጉሬ ለፊቴ፣ እንዲሁም ደግሞ ለልጄ እና የመጀመሪያ ምርጫችሁ ቤቢ ኦይል ብታደረጉ በጣም አሪፍ ነው። የምር ኢትዮጵያ እርግጥ ውድ ነው ትላላችሁ፣ ያው ውድ ቢሆንም አንድ ገዝታችሁ አንዱ ለብዙ ጊዜ ይሆናል። እኔ አሁን አንድ ከገዛውኝ ለብዙ ጊዜ ነው የሚሆነኝ ለብዙ ወራት ማለት ነው። የምር አሁን አምስት ወር ነው ስድስት ወር እስከሚሆነኝ ድረስ ገበያም የትም ድረስ አልወጣውም እና ግን አንዱ ሻምፖ መሆነ እንትን ያው እናንተ እንዳጠቃቀማችሁ ነው ማለት ነው። ስትጠቀሙ እንትን ብላችሁ ከተጠቀማችሁ ምንም አይሆንም ማለት ነው። እና በመጨረሻ ይሄንን ይመስላል ክሬሙ ግን ሽታው በቃ ጠይቁኝ፣ ደስ ነው የሚለው ይሄኛው። ቤቢ ኦይል ከሌላችሁ ደግሞ እንትን ራሱ የወይራ ዘይት እራሱ በጣም አሪፍ ነው። ሌላኛው ቪታሚን ኢ ካላችሁ እሱ መጨመር ትችላላችሁ። እኔ ስለሌለኝ ነው። ፊታችሁ ለተጎዳባችሁ እንደዚህ እያደረጋችሁ ብትቀቡ እና ቡና ብትጨምሩበት ንስካፌ መጨመር ይቻላል። ቡና የሞቱ የቆዳ ሴሎችን ያነሳል። እንዲሁም ደግሞ ሩዝ ለፊታችሁ ጥራትና ቅላት አንደኛ ነው። እንደዚህ እያሰራችሁ ተጠቀሙ። እኔም እንግዲህ ተመልሼ አለውኝ ራሴ መንከባከብ ጀምራለውኝ። እውነት በቃ አንዳንዴ ምት መኖር አለባቸው። ያው ህይወት እስከሚ ህይወት ይቀጥላል። ስለዚህ ለቤተሰቦቻችሁ ለልጆቻችሁ ደግሞ ስትሉ መኖር አለባችሁ። የምር ነው እኮ የምር በቃ፣ እኔ ራሴን ሳያስብ ራሴን ሳይ በቃ ግርም እያለኝ ነው እና የፊቴ እንደዚህ መበላሸ በቃ ፊቴ ጥብስብስ ብሎ ምናምን በቃ እንዲሁም እዚህ ጋር ካሜራው በቃ በጣም ነው ቦግ ያደረገኝ እና ላይት ስለተጠቀምኩ ሊሆን ይችላል። በዛ ላይ ሁለተኛ ደግሞ ስልክም ስለጠፋ ብያቸዋለሁ ደገምኩት። እንግዲህ ያኛው ስልክ ስለጠፋ በቃ ይሄኛው ስልክ ምኑንም አልተመቸኝም የምቀርጽበት። እና እንግዲህ ገና እየተለማመድ ነው ነው ለማንኛውም ምንም አይደለም፣ ለበጎ ነው። ከዛ ፊቴን በዚህ መንገድ ተቀብቼዋለሁ። ይሄኛው ለሶስት ቀን ነው፣ ለሁለት ቀን ቢያንስ፣ ለሁለት ቀን ከሁለት ቀን በላይ ይሆናል። ለሰውነታችሁ ቢሆን ሰውነታችሁን እሽት አድርጋችሁ ሻወር ስትወስዱ ራሱ አንገታችሁ ድረስ ተቀብታችሁ ከዛ በኋላ ደግሞ ይደርቃል። እኔ እንደዚህ ከተቀባው በኋላ ግን ደረቀ፣ ከዛ ማንሳት ትችላላችሁ። እንትን እንደ እንትን ነው ልጥጥ ብሎ የሚነሳው። ልክ እንደ ሶፍት ማለት ነው። ወይም ደግሞ ሶፍት ማድረግ ትችላላችሁ። ትናንትና እኔ ከቪዲዮ ቀረጻ በኋላ እንደገና ሶፍት አድርጌበት ያው ቪዲዮውን ከልጅ ጋም ስለሆንኩኝ ቀንጨብ ቀንጨብ አድርጌ ቪዲዮ ለእናንተ ለመቅረጽ እንትንላለች አኮላለሁ። ግን ደግሞ ከካሜራ ጀርባ ራሴን እንትን እንደገና ተቀብቼው ሶፍት አድርጌበት በቃ የሆነ ንቅል ንቅል ነው የሚለውና በጣም ነው ደስ የሚለው። የምር በአንድ ቀን ራሱ የሰጠኝ ለውጥ በአንድ ቀን ማለት ነው። በአንድ ቀን ትልቅ ለውጥ ነው ያገኘሁበት ፊቴና ምክንያቱም እንትን እንደነገርኳችሁ በጣም ብጉር ብጉር ሳይሆን ሽፍታ በጣም ሽፍታ ነው ያጠቃኝና ሽፍታው ደግሞ ያው ከአንዳንድ ሆርሞኖች የተነሳ እንዲሁም ደግሞ እንደነገርኳችሁ ደግሞ ያው ሐዘን ላይም ስለነበርኩ በዛም ነው። ግን ይመለሳል። ለማንኛውም በሌላ ቪዲዮ እንገናኛለን። ለዛሬ የነበረን ቪዲዮ ይመስል ነበር እና እንደዚህ ካቆያችሁ በኋላ ከሰላሳ ደቂቃ በኋላ ታጠቡት። ታጣባችሁ ደግሞ ሌላ ቅባት መቀባት ትችላላችሁ። ወይም ደግሞ በባዶ ብትታጠቡት የቤቢ ኦይሉ ቅባት ላያችሁ ላይ ስለሚቀር ምንም ችግር የለውም ማለት ነው። መልካም ቆይታ ይሆንላችሁ። ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። ቪዲዮውን ሼር አድርጉት። ወዳችኋለሁ። ባይ። መልካም